ዘመን ነብዩ መለካት ሞት ነው። ይሄንን አስ እኔ የያዝኩት ሃይማኖት እኔ ድኜበታለሁ ብዬ ያሰብኩት ሃይማኖት እስከሆነ ድረስ ሌሎች ወንድሞች፣ ወገኖች እንዲድኑበት እመኛለሁ። ማስገደድ ነው እንጂ ነውሩ በትክክለኛው መንገድ የእኛ ልጆች፣ በንጽጽር ላይ ያሉ ልጆች በሚያስተምሩት መንገድ ማስተማር ግን መለመድ አለበት። በአት ለምንዱትም በግድ ትውጡታላችሁ። ወደፊት አይቀርም፣ የአደባባይ ላይ ውይይቶች ይኖራሉ። እናውቃለን እኮ ዶክተር ዛኪር ገና ለገና ኬንያ ገባ ተብሎ ቤተመንግስት እነማን እንደደረሱ ታስታውሳላችሁ። ዶክተር ዛኪር እዚህ ከመጣ ሊከሰት ይችላል ብለው ያሰቡት ነገር ስላስጨነቃቸው ቤተመንግስት በር ሄዶ ያንኳኳው ኬንያ ነው። የዶክተር ዛኪር ፕሮግራሙ ኬንያ ነው። ከኬንያ ወደዚህ ምንም አይነት ፕሮግራም አልነበረውም። ነገር ግን እሱ የሚሰራ ከመጣ የሆነ ችግር ይፈጠራል፣ ሰዎቹ ሃይማኖት ሊለቁ ይችላሉ ያሉና የሰጉ ሰዎች ቤተመንግስት በር ላይ ነበራችሁ። ይሄ በደንብ የሚታወቅ ጉዳይ ነው። እነ አቡ ሀይደርን ከሀገር ለማስወጣት በተለይ ደግሞ ሰልመው ወደዚህ የነበሩትን ኻሊድ እነ ኡስታዝ ኻሊድን ከሀገር ለማስወጣት የተሄደበትን ርቀት እኮ በደንብ እናስታውሰዋለን፣ እናቀዋለን። የሃይማኖት ንጽጽር የሆኑ ቪሲዲ በቪሲዲ ወቅት በዛ ዘመን ዘጠናዎቹ መጨረሻ እና ዘጠናዎቹ አጋማሽ ላይ የዶክተር ዛኪር ናይክ ሲዲ ተተርጉሞ በአማርኛ እና በኢትዮጵያ ቋንቋ እንዳይቀርብ የተካሄደበትን ርቀት እኮ እናቀዋለን። ነገር ግን ዶክተር ዛኪሮች እዚህ ተፈጠሩ። በርከት ያሉ ዶክተር ዛኪሮች በሴት በወንድ ተፈጠሩ። መጽሐፍ ቅዱስን አንዱ ክርስቲያን ከሚያውቀው በላይ ምናልባት አንድ ክርስቲያን ስላችሁ፣ ተራውን ሳይሆን ቀሳውስቱ ወይም ደግሞ ዲያቆናቱ ከሚያውቀው በላይ መጽሐፍ ቅዱስን አብጠርጥረው የሚያውቁ ልጆች ተፈጠሩ። እነዚህን ልጆች ደግሞ ለማስቆም የተኬደበት መንገድ ማጠልሸት፣ መሳደብ፣ ይሄ የትም አያደርስም። ጊዜ ይሰለጥናል። በሰለጠነ ጊዜ ውስጥ እዛው ክችች ብዬ እኖራለሁ ማለት አይቻልም። አይምሮም ከጊዜ ጋር አብሮ ይሰለጥናል። የሰለጠነ ጊዜ የተናገራችሁት ስድብ እናንተኑ ያሳፍራችኋል። ስድብ እኔ እስካልተቀበልኩት ድረስ ተሳዳቢው ላይ ይቀራል። ስለዚህ ሰዎች በስድብ በአፋቸው ውስጥ የሚያወጧቸው ስድቦች ራሳቸው ላይ ነው የሚቀሩት። ይልቅስ ተራ ግለሰቦችን እንተዋቸው፣ ወደ ላይ እንሂድና አባቶች ከአባቶች ጋር ተነጋገሩበት። የሃይማኖት ተቋማት ጉባኤ እንደ ስሙ የሃይማኖት ተቋማት ጉባኤ ሆኖ በመሃል ዳኝነት ውስጥ ገብቶ ነገሮችን ያስተካክል። ይሄ አደገኛ ነው፣ እንደ ዘር ግጭት ሆኖ የሚያልፍ አይደለም። የዘር ግጭት በጣም አስቀያሚ ነው፣ ግን ደግሞ ከዘር ግጭት በላይ አስቀያሚ የሆነው የሃይማኖት ግጭት ነው። ይሄ ነገር እንዳይመጣ አባቶች ከአባቶች ጋር ቁጭ ብላችሁ ምከሩበት። ሁሉም የራሱን ዱርዬ ያርቅ፣ የራሱን ባለጌ ያርም፣ የራሱን ጥፋተኛ ይገስጽ፣ ሁሉም የራሱን በግ ይሰር። ይሄ ባልሆነበት ሁኔታ እንዲህ ዳርና ዳር ተሆኖ የሚወራወሩ ቃላቶች ነገ ከፍ ወዳሉ ደም መፋሰሶች ሊወስዱ ይችላሉ። መንግስትም በዚህ ጉዳይ ላይ ሚናውን ሊጫወት ይገባል። ይህን ስል የንጽጽር ጉዳይ ይከልከል የሚል እምነት የለኝም

ብዙዎች መዳን አለባቸው። ብዙዎች አላህን ማግኘት መቻል አለባቸው። ብዙዎች አላህና ረሱልን ማግኘት መቻል አለባቸው። ብዙዎች ከጀሃነም እሳት መራቅ መቻል አለባቸው። ብዙዎች ሰላም ማግኘት አለባቸው። ምድራዊም ሰማያዊም ሰላም እንዲያገኙ፣ እኔ ምድራዊና ሰማያዊ ሰላም ያገኘሁበትን ጉዳይ ለወገኖቼ ያለ ስስት መስጠት የምፈልገው በዚሁ በንጽጽሩ ጉዳይ ነው። ንጽጽር ማለት መሰዳደብ ግን አይደለም። መጽሐፎችን ቃላት እየመዘዙ እያወጡ በማስረጃ መነጋገር ነው። ስድብ የተሸናፊነት ምልክት ነው። ተሸንፈዋል፣ ወድቀዋል፣ ተስፋ ቆርጠዋል። የተስፋ መቁረጥ ምልክቱ ደግሞ አንድ የሃይማኖት መምህር አይደለም አንድ ተራ ዱርዬ የማያወጣውን ቃል አሁን እዚህ ኮመንት ላይ እንደምታዩት ማውጣት ላይ ይተጋል። እንግዲህ ሂዳያ በአላህ እጅ ነው፣ ማድረስ ግን የእኛ ግዴታ ነው። ወንድሞቼ፣ እህቶቼ በተለይ ነጽጽር ላይ ያላችሁ አከብራቸዋለሁ። በጣም ጀግኖች ናችሁ። እናንተ ለዚች ሀገር ባለውለታዎች ናችሁ። ለዚች ሀገር ብቻ ሳይሆን ለህዝቦቿም ጭምር ባለውለታ ናችሁ። ጨዋነታችሁ፣ ስርዓታችሁ፣ እውቀታችሁ እጅግ በጣም ያስቀናል። በርቱ፣ ቀጥሉ፣ እንዳትሸማቀቁ። ወደፊት ረሱል ላ ሰለም በዚህ ምድር ላይ እናቴም አባቴም ነብሴም ፊዳ የተባሉ ብቸኛ የአላህ ፍጡር ናቸው። ረሱ ላ ሰለም በዚህ ዓለም ብቸኛ ከአንድ ሺህ አራት መቶ ምናምን ዓመታት በላይ እንኳን ቢሆን ካለፉ ያልተረሱ የሚዘከሩ የሚወደሱ ብቸኛ ግለሰብ ናቸው። እንደ ሙስሊም ብቻ ሳይሆን እንደ ዓለም ተጽዕኖ ፈጣሪ አጥኚዎችም በዓለማችን ተጽዕኖ ፈጣሪ ቁጥር አንድ ላይ የተጻፉ ናቸው። ፀሐይን በአውራ ጣት ለመከለል መሞከር ከደደብነት ውጪ ሌላ ምሳሌ ሊኖረው አይችልም። ፀሐይን በአውራጣት ሊደበቋት የምትችል ስላልሆነች፣ ፀሐይን እፍ ብሎ እንደ ኩራዝ ወይም እንደ ሻማ ለማጥፋት የሚሞክር እርሱ ደደቡ ነው። የዓለማችን ቁጥር አንድ ደደቡ ነው። ረሱ ላ ሰለም ከፀሐይም ገዝፈው ይታያሉ። ረሱ ላ ሰለም የሁሉም የበላይ የሁሉም አሸናፊ ናቸው። ረሱ ላ ሰለም ይወዱናል፣ እንወዳቸዋለን። ረሱ ላ ሰለም የምናፍርባቸው ሳይሆን ሁልጊዜ ልናያቸው የምንጓጓላቸው ነው። ጀነት እሳቸው ስላለችበት ጀነት ከፍ ብላለች። ጀነትን በጣም እንድንመኝ ከሚያደርጉት ነገር የአላህን ፊት አንድ የምናይበት ስለሆነ ሁለት የረሱል ስላ ስለም ጉርብትና ለማግኘት ጥረት የምናደርግበት ቦታም ስለሆነ ማለት ነው። ረሱ ላ ስለም አንተ ስላልካቸው፣ አንቺ ስላልካቸው ክብራቸው ዝቅ ሊል የሚችል አይደለም። ነገር ግን የተናጋሪውን ማንነት የምናይበት ነው። እንዲህ አይነት ተናጋሪዎች ከሃይማኖት ተቋማት ብቻ ሳይሆን ከአንዳንድ የመንግስት ሴክተር መስሪያ ቤቶችም በስልጣን ደረጃ ያሉ በሚኒስቴር ደረጃ ያሉ ተናግረውም ታልፏል። መታለፉ ግን ትክክል አይደለም። ስለዚህ መጅሊሱ ከፍ ወዳለው ወደ ሃይማኖቶች ተቋማት ጉባኤ በመሄድ ሃይማኖት ከሃይማኖቶች ጋር አባቶች ከአባቶች ጋር የምትነጋገሩበትን መንገድ አፍጥኑት። ከዚህ በላይ አስቸኳይ የሆነ ስራ የለም። ጉዳዩ ጊዜው ሳይወስድ እልባት ሊያገኝ የሚገባ ነው እና በምትችሉት አቅም እናንተም የራሳችሁን አስተዋጽኦ አድርጉ። አንተኛም ረሱል ላ ስለም እንወዳቸዋለን፣ እናከብራቸዋለን። እናቴም አባቴም ነፍሴም ፊዳ ትሆን ለው። ወሰላሙ አለይኩም ወረህመቱላሂ ወበረካቱህ። የነን ሙስሊም የአይሁዳ ሬሳ ሲሸኝ ቆመው እምባቸው ወርዶ የሰኙ ናቸው። ይሄ እኮ አይሁዳ ነው ሲሏቸው፣ አሽረፈ ኸልቅ ናቸው። የእኛ ነቢ ዓለይህ ሰላቱ ወሰላም አይሁዳ ነው ሲሏቸው፣ እሱም እኮ የያዘው ህይወት ነው ነው ያሉት።